ወይዘሮ አስማ አብዱላይድ ትባላለች። የሚጥል መም ላለባቸው ሰዎች የተለያዩ ድጋፎችን እያደረገ በሚገኘው ኬሪ ፒለፕሲ ኢትዮጵያ ግብረሰናይ ድርጅት ውስጥ ነው ያገኘናት። ልጇ ሪያና በሽር በሚጥል መም ስትሰቃይባት ዘጠኝ ዓመታት የተቆጠሩ ሲሆን በግብረሰናይ ድርጅት ውስጥ ልጇን ታስታምማለች። እንደ ወይዘሮ አስማ ገለጻ ልጃቸው ሪያና ከአራት ወር ዕድሜዋ ጀምሮ ነው በዚህ ህመም ስትሰቃይ የቆየችው። በማንቀጥቀጥ ነው የጀመራት መጀመሪያ ጊዜ በጣም ይጠቀልላት ነበር። አረፍ አትደፍቅ ነበር። አይኗ ራሱ አይታይም ነበር። አሁን ያው ዘጠኝ አመቷ ነው። የአራት ወር ህፃን ሆናን የጀመራት ከአራት ወሯ ጀምሮ እስካሁን ድረስ ሶዲየም ባልቦሌት ና ክሎና ዚፓም እየወሰደች ነው። ምግብ እንደ ሌላ ልጅ ያገኘችዋት በላ የተፈጨ ምግብ ነው። ሁል ጊዜ በቃ ገዝተህ የታሸገ ማንኛውም ምግብ አሁን ልጅ ያገኘው ነገር ሲበላ ጥሩ ነው ብቺ የላመ ምግብ እንጂ ማንኛውም ፈትፍታ አታበላትም። ሁሉም ነገር ገዝተህን። ይህ ደግሞ ለኑሮ ከሚያደርጉት ትግል ጋር ተደማምሮ በልጃቸውም ብሎም በእርሳቸው ላይ ከባድ ፈተናን ጋርቷል። የልጃቸው በመሙ ለዘጠኝ ዓመታት መሰቃየት ጭንቀትን ከመፍጠር ባለፈ ወጥቶ እንዳይሰሩም አድርጓቸዋል። እኔ እንደፈለኩ በሰው ጥልሃት አትወጣም። እንደፈለኩ ሰርቼ ልግባ ማለት አልችልም። ሁሉም ነገር በአባቷ ሸክም ነው። እኔ የሰው ልብስ እንኳን ለዳይፐር አችልም ሌላ ነገር የቤት ክራይ ላይ ነን ያለ ነው እና ፈተናዎቹ ተዘርዝረው አያልቁም። በጣም ከባድ የህመሙን አስከፊነት የምትገልጸውና ና ለ14 ዓመታት የሚጥል ህመም ታማሚ የሆነችው ራኤል ሞገስ በበኩሏ የህመሙን አስከፊነት ትናገራለች። ከዚህም ባለፈ ስለ ህመሙ ማህበረሰቡ ጋር ያለው አመለካከት ስነ ልቦና የጫና እንዳደረሰባትም ታነሳለች። ድንገታዊ መልኩ ስለሚከሰት የቱ ጋር እንደምትወድቅ አታውቅም። ሁለተኛ፣ በኔ ላይ ተጽዕኖ አለ የምለው ነገር ምንድን ነው? የሰው ልጅ ስራ ለመቀጠርም ቢሆን በትምህርት ቤትም ስራ በመቀጠር ቢሆን አበሰው ለእኔ በጣም አዳጋች የሆነው ስራ ገብቶ ለመስራት በጣም አዳጋች ነበረ። ምክንያቱም በምን ሰዓት እንደሚከሰት አታውቅም። ሲጀሩ ና ተነስቶ ባየክ ሰዓት ያው ያ ሰው አብሮ ካንተ ጋር መስራትም ምንም አይፈልግም። ሁለተኛ ያው ከግንዛቤ እጥረት ይጋባል፣ ይተላለፋል በሚል የተነሳ በዛ የተነሳ ብዙ አዳጋች ነገሮች ነበሩ። ስራ ተቀጥሮ ለመስራት ማለት ነው። ከቤት አልወጣም ነበረ። ከቤት የመውጣት እድሌ መነመነ ነበር። አልወጣም ነበር፣ ቤቴ ነበር የምቀመጠው። ምክንያቱም የኅብረተሰቡን እንትን ላለመስማት ብለህ ራስህን አግለህ የምትቀመጥባቸው ነው እንትኖች አሉ። የሚጥል ህመም የአእምሮ ተግባርና ብቃትን በድንገት የሚያውክ መሆኑን የዘርፉ ባለሙያዎች ያነሳሉ። በኬሪ ፒለፕስ ኢትዮጵያ የክሊኒካል አስተባባሪ የሆነችው ዶክተር ቤዛዊት ከተማ ለተወሰኑ ደቂቃዎች ራስን መሳትና ከቁጥጥር ውጭ የሆኑ የእጅና እግር መወራጨትን የሚያስከትል መምኖ ትላለች። ህመሙ በአስከፊነቱ ልክ ብዙም ትኩረት ሳያገኝ መቆየቱን በማንሳትም የህመሙ ተጋላጮች ወደ ህክምና የመምጣት ባህል እንብዛም እንደሌለ ታነሳለች። ብዙዎቻችን ታካሚዎቻችን እኛም ጋር በሚመጡበት ጊዜ እንደ መጨረሻ ኦፕሽን ወይም እንደ መጨረሻ ፍላጎት አርገውት ነው ህክምና ቦታ የሚካሄደው ማለት ነው። ይህም የሆነበት አንደኛ ማህበረሰቡ ትልቅ የግንዛቤ ክፍተት ሲኖረው፣ ከድሮም ጀምሮ እኛ ህክምና ጀምረን እስከምንማርበት ሰዓት ድረስ እኛ ህክምና ገብተት ስላወቅ ነው ነው እንጂ ብዙ ጊዜ የሚጥል ህመም ከህምነት ጋር የመገናኘት ነገር ስላለውም ይመስለኛል። በዛ ምክንያት ብዙ ታካሚዎች በሰዓቱ መድኃኒት ባለማግኘታቸው፣ በሰዓቱ የሚደረግላቸውን ድጋፍ ባለማግኘታቸው ምክንያት የአንጎላቸው የኤሌክትሪካዊ ንዝረት በብዙ ጊዜ ተደጋግሞ በመጎዳቱ ምክንያት ብሶባቸው ወይም ተቆጥቶ ጭንቅላታቸው ነው የሚመጡት ማለት ነው። ይህም የተፈጠረው ህመሙን አስመልክቶ ማህበረሰቡ ጋር ባለው አመለካከት ምክንያት ነው። ለህመሙ መፍትሔ ሲሰጠው የቆየውም በዘልማዳዊ መንገድ በመሆኑ ይህ ለተጨማሪ ጤና እክል የሚዳርግ መሆኑም ተመላክቷል። በአቅራቢያችን ልናገኘው የምንችለው ወይ ለስደነግጣቸው የሚችለው ክርቢት ነው። ክርቢት ውስጥ ደግሞ የተለያዩ ኬሚካሎች አሉ እንደነ ሰልፈር፣ ካርበን ሞኖክሳይድ እንዲሁም የሰውነታችንን የአየር ቱቦ ቧንቧ እስከ ማበላሸት ድረስ እንዲሁም ከጉዳቱ ከመቀማቸው በላይ ጉዳቱ እየባሰ ይመጣል። አንድ ሰው በሚጥል ህመም በሚወድቅበት ሰዓት ሙሉ በሙሉ የሰውነት የመቆጣጠር አቅሙ ዜሮ ነው የሚሆነው፣ ወይም ራሱን ስቷል። ስለዚህ የመዋጥ አቅማቸው ይቋረጣል ማለት ነው። ስለማይወጡ ወደ አየር ቱቦ ይገባል። ይሄ ውሃው ማለት ነው። ስለዚህ ይሄ በህክምናው አስፓይሬሽን ኒሞኒያ የምንለው በጣም ከፍተኛ የሆነ ኒሞኒያ ይከሰትባቸውና ወደ አይሲዩ እስከ መግባት ድረስ ወይም ጽኑ ህሙማን እስከ መግባት ድረስ ይደርሳሉ። ስለዚህ በምንረዳበት ጊዜ ምን ማድረግ እንዳለብን ማወቅ ያስፈልገናል ማለት ነው። ቶሎ ወደ ህክምና ቦታ በመሄድ ህክምና መጀመር አለባቸው። ይህም የሚጠቅማቸው 75 ፐርሰንት የሚሆነውን የሚጥል ህመም መድኃኒት መቆጣጠር ስለሚችል ማለት ነው። ኬሪ ፕለብስ ኢትዮጵያ ለ10 ዓመታት ከሚጥል ህመም ጋር በተገናኘ የግንዛቤ ማስፋት ስራዎችን ሲከውን መቆየቱን የሚያነሱት የተቋሙ ስራ አስኪያጅ አብይ አስራት ታማሚዎችም የተሻለ ህክምና አገልግሎት እንዲያገኙ እየሰራ እንደሚገኝ ያነሳሉ። አሁን ላይም ከ2500 በላይ የህመሙ ተጋላጮች በተቋሙ የህክምና ክትትል እያደረጉ ስለመሆኑም ነው የጠቀሙት። ታማሚዎች የተሻለ የህክምና አገልግሎት እንዲያገኙ በማድረግ የራሱ የሆነ የክትትል ክሊኒክ በማድረግ ከሰኞ እስከ አርብ ክትትል እንዲያደርጉ ያደርጋል። በወር አንድ ጊዜ ደግሞ ነፃ የህክምና አገልግሎት በኒውሮሎጂ ስፔሻሊስት ሐኪሞችን በማመቻቸት ነፃ የህክምና ክትትል እንዲያደርጉ ያደርጋል። እንግዲህ በስራችን ከ2500 በላይ ታማሚዎች የዚህ በዚህ ህመም ላይ ያሉ ተጠቃሚ እየሆኑ ነው ማለት ነው። ህመሙ የማይተላለፍ መሆኑን የሚያነሱት ስራ አስኪያጁም በቂ የህክምና ድጋፍና ክትትል ከተደረገለት 75 በመቶ የመዳን ዕድል እንዳለውም ያነሳሉ። እንግዲህ የሚጥል ህመም በባለሙያዎችም እንደሚገለጸው ሁል ጊዜ የሚጥል ህመም የሚተላለፍ የህመም አይነት አይደለም። በቂ የህክምና ክትትል ከተደረገለት፣ መድኃኒታቸውን በአግባቡ ከወሰዱ እንደ ማንኛውም ህመም ህመሙን ተቆጣጥሮ መኖር ስኬታማ ህይወት መኖር ይቻላል። ከዚህ ቀደም እምብዛም ትኩረት ያልተሰጠው የሚጥል ህመም ከትኩረት አኳያ አሁን ላይ መሻሻሎች እየተስተዋሉ ቢሆንም ለህክምና ሂደቱ መሻሻል የባለድርሻ አካላትን ቅንጅታዊ ስራ እንደሚጠይቅም ተመላክቷል።